የኢትዮጵያ ፕሪምየር ሊግ አራተኛ ሳምንት ጨዋታዎች በአዲስ አበባና ና ሐዋሳ ተካሂደው ተጠናቀዋል በአስር መርሃ ግብሮች አስራ ሰባት ግቦች ተቆጥረዋል በአማካይ በጨዋታ አንድ ነጥብ ሰባት ግብ እንደማለት ነው አንድ ጨዋታ ብቻ በአቻ ውጤት ሲጠናቀቅ የዘጠኙ አሸናፊዎችም ተለይቷል ባህርዳር ከተማ ከነገሌ አርሲ ያደረጉት ጨዋታ ብቻ በአቻ ውጤት የተጠናቀቀ መርሃ ግብር ነው ጨዋታውም ያለ ጎል ነበር የተጠናቀቀው ይህም ነገሌ አርሲ ካሁን ያለ ድል እንዲጓዝ ያደርገው ባህርዳር ከተማ ደግሞ ከመክፈቻው ጨዋታ በኋላ ያደረጋቸውን ሶስት መርሃ ግብሮች በተከታታይ አቻ ወጥቷል በሳምንቱ ትኩረት ከሳቡ ጉዳዮች መካከል የአዳማ ከተማ ሸገር ከተማና ንግድ ባንክ ወደ ድል አድራጊነት መምጣት ነው። ለሶስት ተከታታይ ሳምንታት ሳያሸንፉ የተጓዙት እነዚህ ሶስቱ ክለቦች በዚህ ሳምንት ከድል ጋር ታርቀዋል። ኢትዮጵያ ንግድ ባንክ ድሬዳዋ ከተማን ሁለት ለባዶ ሲያሸንፍ ከአንድ ሽንፈትና ሁለት አቻ ውጤት በኋላ የ2016 ሻምፒዮኖቹ ከድል ጋር ተገናኝቷል። ሌላው ዘንድሮ ከሰበሰባቸው ተጫዋቾች አንጻር ብዙ የሚጠበቀው አዳማ ከተማ የመጀመሪያ ሶስት ሳምንት ጨዋታዎች በአቻ ውጤት ነበር ያጠናቀቀው። በእነዚያ ጨዋታዎች ጎልም አላስቆጠረም፣ ጎልም አልተቆጠረበትም ነበር። ነገር ግን በዚህ ሳምንት አርባ ምንጭ ከተማ ጋር ባደረገው ጨዋታ በቢኒያ ማይተን ፍጹም ቅጣት ምት ጎል አንድ ለባዶ አሸንፏል። ይህም ከሶስት ነጥብ ጋር እንዲታረቅ አድርጎታል። በተመሳሳይ አዲስ አዳጊው ሸገር ከተማ ቅዱስ ጊዮርጊስን አንድ ለባዶ በዚህ ሳምንት አሸንፏል። ከሁለት ሽንፈትና አንድ አቻ ውጤት በኋላ ወደ ሶስት ነጥብ መጥቷል በአንጻሩ እስካሁን ምንም ነጥብ ያላገኘው ወላይታ ዲቻ በዚህ ሳምንትም በሲዳማ ቡና ሁለት ለባዶ የተሸነፈበት ነው ለአራት ሳምንታት ያለ ነጥብ የተጓዙት የጡና ንቦቹ አሰልጣኝ ገብረ ክርስቶስ ቢራራ ና ሌሎች የክለቡ ከፍተኛ አመራሮች ላይ እርምጃ ወስዷል ወላይታ ዲቻ ምንም ነጥብ ያላስመዘገበ ክለብ ይሁን እንጂ እስካሁን ከድል ጋር ያልተገናኙ በርካታ ክለቦች አሉ ወሏሉ መቀሌ ሰባ እንደርታ ሀዲያ ሆሳና አርባ ምንጭ ከተማ ና ነገሌ አርሲ አራት ሳምንታት ሙሉ ከድል ጋር አልተገናኙም በሌላ በኩል ግን እስካሁን ሙሉ በ ሙሉ የማሸነፍ ጉዞ ላይ ያለ ክለብ አይገኝም። ሶስት ጨዋታዎችን አሸንፈው አንዳቸው ውጤት በማስመዝገብ የተሻለ ጉዞ ላይ የሚገኙ ሶስት ቡድኖች ናቸው መቻል፣ ፋሲል ከነማ ና ኢትዮኤሌትሪክ። በዚህ ሳምንትም ተጋጣሚዎቻቸውን በማሸነፍ ነጥባቸውን አስር በማድረስ እየመሩ ነው። እንደ ፋሲል ከነማ፣ መቻል ና ኢትዮኤሌትሪክ ሁሉ ነጥባቸው ከፍ ባይልም ባህርዳር ከተማ፣ አዳማ ከተማና ና ሁለት ጨዋታ በሻምፒዮንስ ሊግ ተሳትፎ ምክንያት ያለፈው ኢትዮጵያ መድን እስካሁን ያልተሸነፉ ስድስት ክለቦች ናቸው። በሳምንቱ ሁለት ግብ ያስቆጠረ ተጫዋች የሀ ሀዋሳ ከተማው እየታነ ከበደ ብቻ ነው። ሀዋሳ መቀሌ የሰባ እንደርታን ሶስት ለአንድ በረታበት ጨዋታ አንጋፋው አጥቂ ሁለት ግቦችን አስቆጥሯል። እንደ ፋሲሉ በረከት ግዛው፣ እንደ መቻሉ መሐመድ አበራ ና እንደ ቡድን አጋሩ ብሩክ ያሬድ ሁሉ በሊጉ ሶስት ግቦችን ካስቆጠሩት መካከል ሆኗል። የኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት ጨዋታዎች በመጪው አርብ ይጀምራሉ። በሳምንቱ ተጠባቂው ጨዋታ እኩል አስር ነጥብ ይዘው እየመሩ የሚገኙት መቻል ና ፋሲል ከነማ የሚያደርጉት የሀዋሳ ግጥሚያ ነው።